አሜን። እግዚአብሔር ቤተሰቦች በእያላችሁበት እግዚአብሔር ሰላም ይብዛላችሁ እላለሁ። ዛሬ ቀጥታ ላይ የገባሁት ቀኑን እንዳላልፈው ብዬ ነው። በተለይ ዛሬ ቀኑ ገብረ ሰላም ይባላል፣ ወይ ደግሞ ሰላምን አደረገ የሚል ትልቅ መልእክት ያለው ቀን ነው መነሻ የሆነው ኤፌሶን መልእክት ምዕራፍ ሁለት ላይ ነው ያለው። እኔ ከቁጥር ሰው 13 ጀምሮ አነባዋለሁ። ኤፌሶን ሁለት ከቁጥር 13 አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም ቀርባችኋል። እርሱ ሰላማችን ነውና ሁለቱን ያዋሃደ በአዋጅም የተነገሩትን ትእዛዛትን ሕግ ሽሮ በመካከል ያለውን የጥል ግድግዳን በስጋው ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምንም ያደርግ ዘንድ ጥልንም በመስቀሉ ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው። መጥቶም ርቃችሁ ለነበራችሁ ለእናንተ ሰላምን ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። በእርሱ ስራ ሁላችን በአንድ መንፈስ ወደ አብ መግባት አለንና እንግዲህ አስከ እንግዲህ ወዲህ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ እንግዶችና መጻተኞች አይደላችሁም ይላል። እግዚአብሔር አምላካችን ስም የተመሰገነ ይሁን። ገብረ ሰላመ፣ ሰላምን አደረገ። በሰውና በእግዚአብሔር መካከል ጠብ ነበር። ያን ጠብ ያንን መላየት አጥፍቶ መራይታችን ኢየሱስ ክርስቶስ ሰላምን አደረገ፣ አስታረቀን በስጋው ከራሱ ጋር ከባሪ ህይወቱ ከመንፈስ ቅዱስ ጋርና ከአባቱ ከወልድ ጋር ቅርታ ከአባቱ ከአብ ጋር አስታረቀን፣ ሰላም ሆነ። አዳም በኤደን ገነት እግዚአብሔርን ከበደለ ጊዜ ጀምሮ በሰውና በእግዚአብሔር መካከል ጥል ነበር። አዳም ወደ ገነት እንዳይገባ እግዚአብሔር ጠባቂ ኪሩቤልም መልአክ እንዲሁም የምትገለባበጥ ሰይፍን አስቀምጦ ነበር። በሰውና በእግዚአብሔር መካከል ጥል ነበር። ይህም ጥል የገባው ሰው እግዚአብሔርን በመተላለፍ የእግዚአብሔርን ትዕዛዝ በመተላለፍ የሰይጣንን ስራ ወይ ደግሞ የሰይጣንን ምክር ሰምቶ ነው። የሰይጣን ምክር ሰውን ከእግዚአብሔር አርቆታል። ሰይጣን የሰው ልጅ ለዘላለም ተጥሎ እንደኔ ሁለተኛው ዳቢሎስ ይሆንልኛል ብሎ ሲያስብ እግዚአብሔር አምላክ በዘፍጥረት ምዕራፍ 3 ቁጥር 15 ላይ ከሴቲቱ የሚወለደው የባቡን ራስ ይቀጠቅጠዋል የሚል ወይ ደግሞ በልማድ ከዘርዘርህ ተወልጄ አድንሃለሁ አለው የሚለውን ቃል ከ5500 ዘመን በኋላ ከመቤታችን ከቅድስ ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመምጣት የእኛን አካል የእኛን ስጋ ተዋህዶ ባለመታዘዝ የመጣውን ኃጢአትና ሞት ኩነኔ ፍዳ በመታዘዝ በጽድቅና በቅድስና ለአባቱም እስከ መስቀል ሞት ድረስ በመታዘዝ የእኛን ኃጢአት ይከፍል ዘንድ በደሙ ኃጢአታችን ያሰርይ ዘንድ በመሞት አባቱን ደስ አሰኝቶ እግዚአብሔርም የጥሉን ግድግዳ እንዳፈረሰ የሰውን ልጅ ሊታረቅ ለዘላለም ይቅር ልል እንደወደደ ምልክት ሰጥቷል። ኢየሱስ በቀራኒዮ መስቀል ላይ ከተሰቀለ በኋላ ነፍሱን በፈቃዱ ማንም አስገዶት አይደለም። በፈቃዱ ነው መጥቶ ላደነን የተመጣው። በፈቃዱ በሰጠ ጊዜ ምንሆን ይላል። ፀሐይም ጨለመች ከስድስት ሰዓት እስከ ዘጠኝ ሰዓት። መቼም የሰው ልብ ክፉ ነው። ስድስት ሰዓት እስከ ዘጠኝ ድረስ ሲጨልም፣ አለቶች ሲነቅ ሲሰነጠቁ፣ መቃብር ተከፍተው የሞቱ ነፍሳት የሞቱ ሰዎች ሲመጡ ምርድር ጨለማ ስትሆን ሰው መገመት የለበትም። ወገኖቼ፣ ለወንጌል ልባችሁን እልከኛ አታድርጉ። ለወንጌል ልባችሁን እልከኛ አታድርጉ። በኋላም የቤተ መቅደሱ መጋረጃ ተቀደደ። ምን ማለት ነው? ከዚህ በኋላ በሰውና በእግዚአብሔር መካከል የመለያየት ግድግዳ የለም፣ እርቅ ተፈጽሟል ማለት ነው። ድሮ ወደ ቅድስተ ቅዱሳን የቤተ መቅደስ መጋረጃውን በትንሹ ነው ከፈት አድርጎ ብዙ ዕጣን አስቀድሞ ብዙ ዕጣን አጭሶ ጭሱ መጋረጃውን እስኪሸፍን ካደረገ በኋላ ለራሱም ኃጢአት መስዋዕት አቅርቦ እንደገና የህዝቡን ኃጢአት ማሰሪያ ደም ይዞ ነው ወደ ቅድስተ ቅዱሳን የሚገባው። አሁን ግን እግዚአብሔር መጋረጃውን ቀደደው። በሰውና በእግዚአብሔር መካከል ምን ሆነ? እርቅ ተፈጠረ፣ ሰላም ወረደ። እግዚአብሔር ይመስገን። ዛሬም ገብረ ሰላመ ይባላል። ብሉይ ኪዳን የአዲስ ኪዳን ጥላ ነው። ብሉይ ኪዳን የአዲስ ኪዳን ጥላ ነው። እግዚአብሔር አምላክ በብሉይ ኪዳን አስቀድሞ ያልተናገረውን አላደረገም። ለዚህ ነው በድፍረት በደስታም እንደ እግዚአብሔር ያለ ምን አለ? እንደ ክርስትና ያለ እምነት አለ ወይ? ብለን በድፍረት የምንናገረው አስቀድሞ የተነገረው ከሺህ ዘመናት በኋላ የቦታ ጊዜና ሁኔታ ሳይለወጥ መፈጸሙ ነው። የተናገረ ሁሉ በምሳሌ በትንቢት ጥላ በሆኑ ነገሮች የተነገረው ነገር በሙሉ ከዘፍጥረ 3 15 ከሴቱ የሚወለደው ከሚለው ጀምሮ ተፈጽሟል። ዛሬ የገብረ ሰላም ይባላል። ካህናት በጠዋት ቃጭል ይዘው እየዞሩ ቄጠማ ይሰጡናል። ቤተክርስቲያን ብዙ መንፈሳዊ መጽሐፍ ቅዱሳዊ የሆኑ እውነቶች፣ እውቀቶች የታጨቁባት ናት። በኖህ ዘመን የሰው ልጅ እግዚአብሔርን በመበደሉ ዓለምን እግዚአብሔር በንፍር ውሃ አጠፋ በንፍር ውሃ አጠፋ። በኋላም የንፍር ውሃው መጥፋቱ የእግዚአብሔር ቁጣ ማለፉን ለኖህ የነገረችው መጀመሪያ ቁራ ነበር። ቁራ በዛው ቀረ። ያለ ያለ ማረፊያ ይቅበዘበዝ ነበር። ከቤተ ክርስቲያን የወጣ ከክርስቶስ የወጣ ማረፊያ የለውም። እኔ እንዴት አድርጎ ቁራ ዘሩ እንደተረፈም አላውቅም። ምንም ማረፊያ የለውም ውሃው እስኪደቅ ድረስ ይላል። ጭንቅ ነው። ክርስቶስ የሌለው ህይወት የቁራ ህይወት ነው። መቅንዱ መር ማረፊያ የለም ብሎ ድካም። እርግብ ግን ማረፊያ ስታጣ ወደ ቤቷ መጣች። ሲጨድቃችሁ ግራ ሲገባችሁ፣ ዘወትሩ ጊዜ ወደ ማረፊያችሁ ወደ ቤተ ክርስቲያን ወደ ክርስቶስ ቅረቡ። እርግም ደግሞ በላካት ጊዜ የንፍር ውሃው መድረቁን የሚያመለክት የወይራ ዝነጣፊ ዛለት መጣች። ምን ማለት ነው? ውሃው ደርቋል፣ እግዚአብሔር ቁጣ አልፏል፣ ህይወት ቀጥሏል ማለት ነው። ክብር ለእግዚአብሔር ይሆን። ያ የንፍር ውሃው የሲኦል ምሳሌ ነው ይላል ቅዱስ ጴጥሮስ ይናገር፣ የሲኦል ምሳሌ ነው የሲኦል ምሳሌው ከሆነ ያ የቁጣ ማለፉ በእርግቧ የወይራ ዝንጣፊ ከተገለጠ ትላንት ኢየሱስ ተሰቀለ ብለን አክብረን አላለም የሚደበደበውን ደብድበን ቀጥቅጠን ምሳሌ ነው። ሰይጣን ሁለት ሺህ ዓመት ተቀጥቅጧል። ግን ምሳሌውን ወደ ተግባር ተርጉመን ለእኔ ብለን ስንይዘው ነው ህይወት የሚሆነው እና ትላንት ተሰቀላልን ጠዋት ካህናቱ ቃጭል ይዘው ገብረ ሰላም እያሉ ይመጣሉ። ሰላም አደረገላችሁ፣ ታርቃችኋል። ኤፌሶን ምዕራፍ ሁለትን በሙሉ አንብቡ፣ ታርቃችኋል። ሲጀምርኮ በበደላችሁ በኃጢአታችሁ ሙታን ነበራችሁ፣ የዲያብሎስን ፈቃድ ታደርጉ ነበረ። እግዚአብሔር ግን ከወደደን ከትልቅ ፍሮ የተነሳ በምሕረቱ ባለጠጋ ስለሆነ በልጁ ሞታ ዳነን። ማንም እንዳይመካ ከስራ አይደለም፣ ድነት በስራ አይደለም፣ ድህነት በክርስቶስ መስቀል ላይ ስራ ብቻ ነው። ስለዚህ ትናንት ተሰቅሏል። እዳችን ተከፍሏል፣ ሲኦል አያገኛችሁም ብለው እንደ እርግቢቷ ነው የሚመጡት። ያው እኛ ትርጉሙ ስለማይገባን ባህል ስርዓት ብለናል። ባህል ስርዓት ከእግዚአብሔር ቃል ጋር ተሰራስሎ ገብቶን ነው መያዝ አለብን፣ ለምን እንደምናደርገው በዛን ዘመን ትምህርት ስለሌለ መጽሐፍ ስለሌለ ሰው በምሳሌ እንዲያስተውል ቄጠማውን እዚህ ጋር ስታስረው እኔ ድኛለሁ፣ ሲኦል አያገኘኝም ማለት እንደሆነ አውቀሃል ወዳጅ፣ አውቃችኋል ወገኖቼ። ያማን ሰላም ሆነልን። ኢየሱስ ክርስቶስ ሰላማችን ነው። እርሱ ሰላማችን ነው ይላል። ከእግዚአብሔር ጋር አስታረቀን፣ እንደገና ከሰው ጋር እግዚአብሔር በልጁ በክርስቶስ ሲጣረቀን፣ ከራሳችንም ከሰዎች ጋርም ታርቀናል። ኢየሱስ የሌለው ሰው ከእግዚአብሔርም ከራሱም ከሰው የተጣላ እንደሆነ ርቃችሁ ለነበራችሁ ሲል ለእኛ አህዛብ ለነበር ነው፣ ቀርበው ለነበሩ ሲል ለአይሁዶች። ሁሉንም ምን አደረገ? በስጋው አንድ አርጎ አንድ አርጎ፣ አይሁዳዊ የለም፣ አህዛብ የለም፣ ግሪካዊ የለም፣ ቀይ የለም፣ ጥቁር የለም፣ ወንድ የለም፣ ሴት የለም። በክርስቶስ ስራ ሁላችን ወደ አብ ገባን፣ ሰላም ሆነልን። እንኳን ደስ ያላችሁ። ይህን ካላወቅ ምን ያደርጋል? እግዚአብሔር ይመስገን፣ ሰላም ሆኖልናል። ነገ ደግሞ ትንሣኤን እናከብራለን አይደለም? ትንሣኤን በተመለከተ ብዙ አልገባም እምልከው ወይ ደግሞ አፕሎድ የማረገው ትንሣኤ የድኅነታችን ማህተም ነው የሚል ስላለ፣ እሱን አፕሎድ አደርጋለሁ ወይም ጭናለሁ፣ ነገ ማዳመጥ ትችላላችሁ። ከዛ በኋላ ግን ከትንሣኤ ማግስት በኋላ ያሉትን ቀናት ስያሜ ያነሳለሁ። የመጀመሪያው ሰኞ ከትንሣኤ ማግስት በኋላ ያሉት ሰኞ ማዕዶት ማለት ነው፣ ማዕዶት ነው። ማዶት ማለት መሻገር ማለት ነው። እግዚአብሔር ለአዳምና ለዘሩ ከዘላለም ሲኦል እንደሚያድናቸው ቃል በገባው መሰረት በስጋው በመስቀል ላይ ሲሞት በመንፈሱ ሕያው ነው እና ቅዱስ ጴጥሮስ በምዕራፍ ሶስት ላይ እንዳስቀምጠል ምዕራፍ ሁለተኛ ጴጥሮስ በነፍሱ በመንፈሱ ሕያው ሆነ፣ በዚያም ወደ ወኅኒ ወርዶ በዚያ ላሉት የምስራች ሰበከላቸው ይላል ሰበከላቸው አዳም፣ ይኸው ከዘርዘር ተወልጃ አድንሃለሁ። ከሴትቱ የመጣው የባቡራ ሲቀጠቅጣል ያልኩት ይኸው ተፈጸመልህ። ይኸው ተሰቅያለሁ ቸንክሬ ያደመን አፍስሻለሁ አለው። አባቶቻችን ሲያስተምሩ በሲኦልም ይሰቀል ነበር፣ በምድርም ይሰቀል ነበር። በምድር ከጥላቻ በሲኦል ደግሞ እሱ ካልተሰቀለ መዳን ስለሌለ ነው። ነገራቸው፣ አመኑ ይዟቸው ከሲኦል ወደ ገነት ምን ሆነ? ተሻገረ። ትንሳኤው ነው የመዳናችን ማተም። መስቀል ላይ ዋጋውን ከፈለ፣ እዳችንን ከፈለ። መልካም ክብር ለስሙ ይሁን። ከዛስ እውነተኛ መስዋዕት መሆኑን፣ እውነተኛ አዳይ መሆኑን፣ እውነተኛ ሕይወት መሆኑ ግን የሚረጋገጠው መስቀል ላይ የቀረበው መስዋዕት በእግዚአብሔር ዘንድ ተቀባይነት እንዳለው የሚታወቀው ኢየሱስ ከሞት ሲነሳ ነው። አሊያ ከቀደሙት ሊቃነ ካህናት በምን ይለያል? ኢየሱስ ግን የተለየ ነው። የሱ መስዋዕትነት ከቀደሙት ሊቃነ ካህናት ልዩ ያደርገዋል። አንድ፣ ያቀረበው የእንስሳ ደም አይደለም፣ የፍጡር ደም አይደለም፣ የራሱን ደም ነው። ሁለተኛ ደግሞ እሱ ለራሱ እንደለቀደሙት ሊቃነ ካህናት ለራሱ ኃጢአት መስዋዕት ማቅረብ አያስፈልገውም፣ ንጹሕና ቅዱስ ነው። እንደገና እንደቀደሙት ሊቃነ ካህናት በሰው እጅ በተሰራች ምድራዊ በሆነች መቅደስ አይደለም። የብርሃን ጸሐፊ እንደሚነግረን በሰው ባልተሰራች ሰማያዊ በሆነችዋ መቅደስ፣ ማንም ሊገባ ወደማይችልባት፣ መላእክት እንኳን ወደማይገቡበት መቅደስ ገብቷል። አራተኛው ደግሞ የቀደሙት ሊቃነ ካህናት ሞት ይገዛቸው ስለነበር እጅግ ብዙ ነበሩ። እሱ ግን ሞትን አሸንፎ የተነሳ ስለነበር አንድ ሊቃነ ካህን ነው። ለምን አንድ ብቻውን የመጨረሻ ለምን ሆነ ስል እንደቀደሙት ሊቃነ ካህናት ሞት አልገዛውም። ሞትን አሸንፎ ምንኗል ሆነ ተነስተዋል ተነስተዋል እንጂ በዚህ የለም እንዳሉ መላእክቱ። እግዚአብሔር ይመስገን። ክርስትና እንዴት ድንቅ ነው! ሚስጥሩ ግን ሲገባን፣ ልማድ አይደለም፣ ስርዓት አይደለም፣ ባህል አይደለም። ትርጉሙን አውቀን በመጽሐፍ ቅዱስ ሁነት ስንመራ ነው። ስለዚህ ማዕዶት ይባላል። ተሻገረ። አቤት መሻገር ዛሬ ክርስቶስ ሞቶልሃል የዘላለም ሕይወት አለ ሲባል እንዴት ተደርጎ ይላል በአዳም በደል ሞት ተፈረደብን ብሎ ያለ ሰባኪ ያመንክ ሰው ኢየሱስ ጻድቁ ጌታ የሰራልን ስራ የአዳም ከተቆጠረብህ እንዴት ኢየሱስ ተቆጠረልኝ ማለት ያቅተዋል አያችሁ ሰይጣን የሚዋጋው ድኛለሁ ህይወት አግኝቻለሁ እንዳትል አይደለም ይልሃል ክርስቶስ ጽድቅህ ነው የምንሰራው ስለ ጸደቅን ነው የመልካም ስራ በጎ ስራ ያስፈልገናል። የምንሰራው ስለጸድቅን ነው። የምንጸድቀው ግን በክርስቶስ ስራ ነው። ይዟቸው ተሻገሩ። ወንበዴው ተዘከረነ እግዚኦ በውስተ መንግስትከ፣ በመንግስት በመጣ ጊዜ አስበኝ ሲል የመጀመሪያው ቀዳሚው ሰው ገነት የገባው እሱ ነው እንደሚሉ አባቶች በክርስቶስ ስራ ነው። ስለዚህ ማዕዶት ይባላል መሻገር ነው። ሁለተኛው ማክሰኞ ቶማስ ይባላል። ቶማስ ማለት ያው ተጠራጣሪ የነበረው ሰው ነው በጣቶቼን በጎኑ ካላስገባው ቁስሉን ካላየው አላመንኩም አላምንም ያለ ስለሆነ ተጠራጣሪውን ቶማስ በማሰብ ግን በዚያ አልቀረም ጌታ ተገለጸለት እና ጌታዬና አምላኬ ብሎ ሰገደ አመለከው እስከ ሞት ድረስ ነው ቶማስ ጌታን የተከተለው ካልገባ መጠራጠሩ ለክፋት አይደለም አንዳንዱ ቃል አጣሞ ጥምም ይላል የእግዚአብሔር ቃል እንዳይሰማ ተከራካሪ ሆኖ በጠማማነት ይነሳል ለቤተ ክርስቲያን የተቆረቆረ መስሎ ጥብም ይላል ቶማስ ግን በቅንነት ነው አላምንም ያለው እግዚአብሔር ለቅኖች ቅርብ ነው ወደ እውነት ይመራል ሦስተኛው ረቡዕ ሦስተኛው ቀን ረቡዕ ደግሞ አላዛር ነው የሚባለው ያው አላዛርን ስንል ከሞት መነሳት ነው ዛሬ ብዙ ሰዎች እንኳን ከሞት ሊሞቱ ሲሉ ታሞ ሲሉ አላዛር ይባላል አላዛር ስናስብ ከሞት አራተኛው ቀን በኋላ ኢየሱስ ሲያስነሳው ያለው ምን አለ እኔ ትንሣኤና ህይወት ነኝ አለ ኢየሱስ ትንሣኤና ህይወት እንደሆነ የሚዘከርበት ለሚያምኑበት ኢየሱስ ትንሣኤ እንደሆነ ቤተ ክርስቲያንም የምታስብበት ነው። ሐሙስ አዳም ወይም አዳም ሐሙስ ሐሙስ አዳም ወይም አዳም ሐሙስ ይባላል። ያው ለአዳም የተገባው ኪዳን ዘመን ተቆጥሮ አምስት ሺህ አምስት መቶ ዘመን አልፎ ጌታ እንደፈጸመ ያሳያል። አዳም ከነልጆቹ ልጆቹ ነፃ ወጥተዋል። ኪዳን ተፈጽሟል። በአዳም ዘመን በቀደመው ዘመን ኃጢአት ብትሰራ በአታምን ከሲኦል በገነት ወደ ገነት መሻገር ይቻላል። ዛሬ ግን ኢየሱስ ከሌለ ለዘላለም ጠፍተሃል። እግዚአብሔር የሚፈርድብን በሁለት ጉዳይ ነው። አንዱና ዋናው ኢየሱስ አዳኝና መድኃኒት መሆኑን ባለማመን ነው። ያው ዮሐንስ ሶስት ይነግረን የለም። በእርሱ የሚያምን የዘላለም ትሆ አለው በእርሱ የማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። አንዱ ፍርድ ነው። ሁለተኛው በጽድቅ አለመኖር ነው እንደ ዳነ ሰው በቅድስና ህይወት ፍሬ ባለው ህይወት ትሩፋት ባለው ህይወት አለመመላለስ ነው። ከዚህ ውጭ እግዚአብሔር የሚፈርድብን የለም። ብዙ ተረታቶች አሉ። ይሄን ያደረገ ሲዮል ይገባል፣ በዚህ ቀን እንደዚህ ያደረገ መጽሐፍ ቅዱስ አይልም። በኢየሱስ ባለማመንና እንደ ፈቃዱ ባለመኖር የሚፈረድብን። ስለዚህ አዳም ሐሙስ ይባላል፣ ዓርብ ቅድስት ቤተክርስቲያን ይባላል። ቤተክርስቲያን በክርስቶስ ሞትና ትንሣኤ መመስረቷል። ኢየሱስ ክርስቶስ ስለ ቤተ ክርስቲያን ራሱን አሳልፎ ስለ መስጠቱ ይታሰባል። እግዚአብሔር ይመስገን አስተውለናል። የእግዚአብሔር ጸጋ ይብዛለን። በቤተ ክርስቲያን ውስጥ የሚፈጸሙ ስርዓቶች ከመጽሐፍ ቅዱስ አንጻር አምነን ካልተቀበልን አይሁድ ነው። አይሁዶች ችግራቸው ነው። ያነባሉ፣ ግር ብለው ተቃውሞ ጠፉ። ዛሬም ድረስ እግዚአብሔር ያስባቸው። ሕጉን እያነበቡት አንቺ ቤተልሔም ታላቅ ከተማ ነብይ ይመጣልሻል ተብሏል። ከቤተልሔም ቶሎ ሲመጣ አናቀውም። አይናቸው ፊት ተአምር እያደረገ ሰንበታችን ይላሉ። ወገኖቼ ዛሬ ብዙዎቻችን ሕግ ስርዓት፣ ባህል አያስፈልግም እያልኩ አይደለም። ከወንጌሉ አይበልጥም። ግን ሕግና ስርዓት ከወንጌሉ አንጻር በሰንበት ሲፈውስ 18 ዓመት የጎበጠችው አስትነቃ ስቀና ስትል ሄድ እንዲህ አይነት ጉር ታይቶት ሰምቶ አያውቅም ብሎ የምኩራብ አለቃው በእኔ ምኩራብ ቤተ ምኩራብ ይሄ ተፈጸመልኝ ብሎ እግዚአብሔር እንደማምለክ እንደማክበር የሚሰራባቸው ሌላ ቀናት አሉ። በዚህ ቀና ይቻሉ በሰንበት አትፎስ ይባላል። ዛሬ ግግር ግግር ያለበት ብዙ የአይሁድ ነገር እኛም ጋር በሰንበት የሰላሳ ስምንት ዓመት አልጋ ላይ የነበረ ሰው አልጋ ተሸክሞ መሄድ ነው የሚያስደንቀው ወይስ በሰንበት ሰውየው ሰንበትን መሸሻረ ብሎ መከራከር። ወገኖቼ ዕውቀት ካለ ህይወት ይከተላል። ነገር ግን እውቀት ሳይገባን በከንቱም የእግዚአብሔርን ወንጌል የምንቃወም እንዳልሆነ። እግዚአብሔር ይባርካችሁ። ዩቲዩብን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ አትርሱ። አገልግሎቱን ለማገዝ በሌሎቹ ቪዲዮዎች ላይ ባለው አካውንት እግዚአብሔር ስራ እንድታግዙ በእግዚአብሔር ፍቅር አደራላለሁ። ብዙ የሚሰሩ ስራዎች አሉን፣ እግዚአብሔር እንዲረዳን። እግዚአብሔር እጁ ሰፊ ነው፣ ለበረከት ግን እጃችሁ እንድትዘረጉ በእግዚአብሔር ፍቅር አደራላለሁ። ሌላው ደግሞ ሌሎች ሰዎች ሰብስክራይብ እንዲያደርጉ፣ አግሎቱ እንዲሰፋ፣ ለብዙዎች መዳ እንዲሆን አድርጉ። እግዚአብሔር ይባርካችሁ። በዓለ ትንሳኤው የሰላም የበረከት ይሁንልን። ሰላምን አደረገ አይደለም ይለው ምድራችን በዘር፣ በጎሳ፣ በብሔር፣ በፖለቲካ በተለያየ ጥቅም ወንድም ከወንድሙ ጋር ደም የሚፋሰስባት ናት። ኢየሱስ ክርስቶስ የዘላለም ጌታ ከአባቱ ጋር አስታርቆን ሰላም እንዳደረገን፣ አሕዛብና አይሁድን ሰላም እንዳደረገ የሚቃርሩ ተቃዋሚዎችን በመስቀሉ ኃይል አንድ ያደርግልን ዘንድ በኢየሱስ ክርስቶስ ስም ቅዱስ ፈቃዱ ይሁንልን። እግዚአብሔር ይለመነን። እግዚአብሔር ይባርካችሁ ሀሳብ አስተያየታችሁ በጣም ይደገፋል ይጠበቃል ሰላም ሁኑልኝ